አድማጭ ተመልካቾች እንደምን አረፈዳችሁ። የሰዓቱን አበይትና ትኩስ ሰበር ዜናዎች ይዤ ቀርቤ ያለው፣ በቅድሚያም አርዕስቶቹን በማስቀደም እጀምራለሁ። በሰሜን ምስራቅ እዝ ስር የ801ኛ ኮር ከፍተኛ ወታደራዊ አዋጊ መደምሰሱ ተገለጸ። ከፍተኛ አዋጊው ላይ እርምጃውን የወሰዱ የምዕራብ ወሎ የወግድናም የአካባቢው የፋኑ ኃይሎች መሆናቸው የታወቀ ሲሆን የወታደሩ አስክሬን በዛ አካባቢ መቀበሩም ተነግሯል። ከዚሁ ጋር በተያዘ በዚሁ ኮር ከፍተኛ ወታደራዊ አዛዥ የሆነው ኮረኔል ምስጋናው በወግዲ ቀጠና ሰሞኑን በተደረገ ከፍተኛ ውጊያ የቆሰለ ሲሆን እስከ ኮምቦልቻን በአምቡላንስ ተወስዶ ከኮምቦልቻ በኋላ በኢትዮጵያ አየር መንገድ በኩል ወደ አዲስ አበባ ለሕክምና መላኩም ታውቋል። ኮረኔሉ የደረሰበት ጉዳት ከባድ ስለሆነ ህይወቱ ከፍተኛ ስጋት ላይ መውደቁን የአይን ማኞች ጠቁመዋል። በተያያዘ ዜና ስምንት መቶ አንደኛ ኮር ከወደ ፋኖ ነው የተሰነዘረበትን ጥቃት መቋቋም ባለመቻሉ

እና በርካታ ወታደሮቹ ስለተደመሰሱበት የቂም በቀሉን በንጹሃን ላይ እየወሰደ ይገኛል። ከዚህ ጋር በተያያዘ ሰፊ መረጃ ይዘናል፣ እናስደምጣችኋለን። በጎጃም በአገዛዙ ሰራዊት ላይ የፋኖ ኃይሎች መብረቃዊ ጥቃት አድርሰውበታል። ሌሊቱን በተደረገ ከፍተኛ ትንቅንቅ ከቀን ውጊያ የተረፈው የአገዛዙ ጦር ሌሊቱን ዶጋመድ መሆኑ ተሰምቷል። የጎጃም ፋኖ መሪ ዘመነ ካሴ ባስጀመረው ዘመቻም የአብይ ጦር እየተደመሰሰ ነው በዝርዝር የምንመለከተው ጉዳያችን ነው። በሌላ በኩል የአፋር ብሔራዊ ግንባር የተባሉ ታጣቂዎች በአገዛዙ ኃይሎች ላይ የመጀመሪያ ጥቃታቸውን ሀብለው መጀመራቸውን አስታውቀዋል። በአራቱም አቅጣጫም ጠላቱ የበዛበት ብልጽግና ከወደ አፋርም አዲስ መርዶ ደርሶታል። በመረጃ ሰዓታችን እንመለከተዋለን። የጅቡቲው መሪ ኢትዮጵያ ወደቧን እንዳትጠቀም ለመዝጋትና የቀይ ባህር የውሃ ዳርቻዎችን በግብጽ ጥበቃ ስር እን እንዲሆኑም ከግብፅ መሪ ጋር ሚስጥራዊ ስምምነት መፈጸማቸው ተሰማ። ይህንንም ጉዳይ በስፋት እንመለከተዋለን። በአዲስ አበባ ተፈናቃዮች ዳግም መፈናቀላቸው ተሰምቷል። የአዳነች አቤቤ መንግስት በአዲስ አበባ ሕዝብ ላይ ከፍተኛ ግፍ እየፈጸመ ነው፣ እንመለከተዋለን። በእነ ክርስቲያን ታደለ ጉዳይ አዲስ የፍርድ ቤት መረጃም ተሰምቷል። እንዲሁም እነ መስከረም አበራም እስር ቤት በሌሊት በአገዛዙ ያላሰቡት ነገር ገጥሟቸዋል። በዝርዝር ዝርዝር የምንመለከተው ሌላኛው ጉዳያችን ነው። እኚህንና ሌሎች በርከት ያሉ ጉዳዮችን ይዘናል። ሰላም ጤና ይስጥልኝ አድማሽ ተመልካቾች፣ እንደምንቆያችሁ ከላይ በአርዕስተ ዜና ያደመጣችሁትን መረጃ ወደ እናንተ ላደርስ እዚህ ተገኝቻለሁ። አድማሽ ተመልካቾች ቪዲዮ ላይክ ቻናሉን ሰብስክራይብ አድርጋችሁ የዶል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮመንት ድል ለህዝብ ልጆች፣ ድል ለጀግኖቹ እንዲሁም ሀሳብ አስተያየታችሁን እንድትሰጡ እየጠየቅን በቀጥታ ውድ መረጃዎች ያለፍኩኝ እስከ ፍጻሜው አብራችሁን ቆዩ። በቅድሚያ የጅቡቲው መሪ ኢትዮጵያ ወደቧን እንዳትጠቀም ለመዝጋትና የቀይ ባህር የውሃ ዳርቻዎችን በግብፅ ጥበቃ ስር እንዲሆኑም ከግብፅ መሪ ጋር ሚስጥራዊ ስምምነት መፈጸማቸው ተጋለጠ። የግብፁ መሪ አብዱል ፈታ አልሲሲ ባለፈው ሳምንት ከጅቡቲ መንግስት የቀረበላቸውን ግብዣም ተቀብለው ከኢስማኤል ኦማር ጉልሄ ጋር ተገናኝተው ምክክር ማድረጋቸው ይታወሳል። ከስምምነታቸው መካከልም የቀይ ባህርና የኤደን ባህረ ሰላጤ ዳርቻዎችን የመጠበቅ ሰርተና የመጠቀም ብቸኛ መብት ያላቸው የዳርቻው ተጋሪ አገራት ብቻ ናቸው የሚል ስምምነት ይገኝበታል። ይሁን እንጂ አሁን እየወጡ ባሉ ዘገባዎች ሁለቱ መሪዎች ሚስጥራዊ ስምምነት መፈጸማቸው ተጋልጧል። ይህ ሚስጥራዊ ስምምነትም ኢትዮጵያ ከኤርትራ ጋር ወደ ግጭት ከገባች ጅቡቲ ኢትዮጵያም የጦር መሳሪያ ወደ ሀገሯ እንዳታስገባ ወደቧን ለመዝጋት ከግብጽ ጋር ተስማምታለች። ይህንን አስደንጋጭና ሚስጥራዊም የተባለ ስምምነት ያጋለጠው በካናዳ የሚገኘው የጅቡቲ ተመራማሪና ጸሐፊም አብዱራህማን በሽር ሲሆን የጅቡቲው መሪ ለኢትዮጵያ ዋነኛ የንግድ መገበያና መውጫ በር ሆኖ እያገለገለ የሚገኘውን ወደብ ከመዝጋት በተጨማሪ ከሲውዝ ቦይ እስከ ጅቡቲ ዳርቻ ያለውን የቀይ ባህር ክፍል በግብጽ ጥበቃ ስር እንዲሆን የሚፈቅድ ወታደራዊ ስምምነት ለመፈጸም መስማማታቸውንም አክሎ ተናግሯል። የኢትዮጵያ 95 የውጭ ንግድ በጅቡቲ ወደብ ላይ የተመሠረተ ሲሆን ጅቡቲ ከወደብ ኪራይ 3 ቢሊዮን ዶላር ከኢትዮጵያም ታገኛለች። አፍሪካ ኢንሳይደር ድህረ ገጽ የሞቃዲሾ መንግሥት የሶማሌ የውሃ አካል የሆኑትን የኢደን ባሕረ ሰላጤናም የህንድ ውቅያኖስ ደህንነት በግብፅ መንግሥት እንዲጠበቅ አሳልፎ መስጠቱን በማስታወስ በአፍሪካ ቀንድ ውስጥ ውጥረት መንገሱን ዘግበዋል። በግብፅ ሚዲያዎች የቀጠናው አተራማሽ ተብሎ የተሰየመው የብልጽግና መንግሥት አሁን በጅቡቲ በኤርትራ እንዲሁም በሱዳን ኃይሎች ተከቦም ህብረት ተፈጥሮበት ብቻውን ቀለበት ውስጥ ገብቶም ይገኛል። የብልጽግና ኃይሎች ከእያንዳንዱ ኃይል ጋር ግጭት ውስጥ መግባት ግጭት መጥመቅ ስራቸው ቢሆንም ነገር ግን እያዋጣቸው አይመስልም። በቀጥታ ወደ ግንባር መረጃዎች ከማለፌ በፊት አንድ መረጃ አላጋራቸውም። ስራ ፈላጊዎች ወደ መከላከያም እየታፈሱ እየተወሰዱ ነው። ወንበሩን ለማጽናት የድሃ ልጆችን እየማገድ ያለው የብልጽግና ቡድን ሰሞኑን የመከላከያ ሰራዊት በሚለው ተቋሙም በኩል ማስታወቂያ ማውጣቱ ይታ ቃል ነገር ግን አብዛኛው ሕዝብ የተቋም የአንድ ግለሰብ ወንበር ለማጽናት የተቋቋመ ተቋም መሆኑን በመገንዘቡም ለምዝገባ አልተገኘም። ይህ በመሆኑም አገዛዞም እንደ መፍትሄ እየተጠቀመ ያለው አንደኛ ከተለያዩ ዩኒቨርሲቲዎች ተቋማት ተመርቀው በስራ ፈላጊነት ስራ ስልጠናና ተቋማት የተመዘገቡ ምሩቃንን ስራ ተፈጥሮላችኋል ብለው በመጥራት እገታ በመፈጸም ወደ ማሰልጠኛ ተቋማት እየወሰዱ ይገኛሉ። ሁለተኛ በተለያዩ ቦታዎች ላይ የሚንቀሳቀሱ ወጣቶች ላይ እገታ በመፈጸም ወደ ማሰልጠኛ ተቋም እየወሰዱ ይገኛሉ። ሰሞኑን በነበረው ዘገባችን ብልጽግና በኦሮሚያ እንዲሁም በአማራ ክልልና በአዲስ አበባ በሌሎችም ክልል ከተሞች ላይ እየፈጸመ ያለውን የአፈሳ ተግባር መዘገባችንም የሚታወስ ነው። በእኚህና መሰል የአፈሳ ዘዴዎቹ በመጠቀም ወጣቱን በግዴታ በማፈስ ወደ ስልጠና ተቋማት በመውሰድ የአንድ ግለሰብ ወንበር ለማጽናት ወደ ጦርነት ለማግኘት እየማገዱትም ይገኛሉ። አገዛዞ የስራ እድል ፈጠርኩላችሁ ብሎም የሚኩራራ ወጣቶችን ወደ ጦርነት በመማገድ። ስለሆነም ስራና ስልጠና ተመዝግባችሁ ስልክ የሚደወላችሁ ወጣቶች ልብ ብላችሁ ጉዳዩን እንድታጣሩም ከወዲሁ እናሳስባለን። ይህ በእንዲህ እንዳለም ከዚሁ ጋር በተያዘ በኦሮሚያ ክልል የወረዳና የቀበሌ የመንግስት መዋቅር አመራሮች ከመጪው ሐሙስ ጀምሮ ለአርባ ቀናት የመሰረታዊ ውትድርና ፖለቲካ ስልጠና ሊወስዱ እንደሆነም ዋዜማ ዘግባለች። ስልጠናውን የሚወስዱት አመራሮች የወረዳና ቀበሌም ዋና አስተዳዳሪዎች፣ የሰላምና ጸጥታ ዘርፍ ኃላፊዎች መሆናቸውን ምንጮች ገልጸዋል። ለአርባ ቀናት ይቆያል በተባለው ወታደራዊ ስልጠና የሚሰጠው በአሸዋ ቢሾሎ ወታደራዊ ማሰልጠኛ ካምፕ ውስጥ መሆኑም የተረጋገጠ ሲሆን መንግስት የስልጠናው ዓላማ በሁለቱ የመንግስት መዋቅሮች ውስጥ የሚሰሩ አመራሮችን የመሰረታዊ ወታደራዊ ክህሎቶችና ፖለቲካዊ አቅምን ማሳ እንደሆነ ቢና አይናገርም ነገር ግን በርካታ የፖለቲካ ተንታኞች መንግስት ከወዲሁም የፋኖ ኃይሎች የሚመጡበትን መንገድ እንዳስፈራውና ከሊቅ እስከ ደቂቅ እያስታጠቀም እንደሆነ ይናገራሉ አሁን በቀጥታ ወደ ግንባር መረጃዎች ያልፋለው በቅድሚያ መጎጃም ላይ ከቀን የተረፈውን ተቅበዝባዥ የብልጽግና ቡድን በጨለማ አግኝተነው ቀጥቅጠነዋል ሲሉ የፋኖ ኃይሎች ገለጹ በትላንትናው ቀን ከእንጅባራ ተነስቶም በአካይታም ተሽሉክሉኮም ሮብ ገበያን አቋርጦም ወደ ፋክታ ለመቃረብ በማሰብ ሲቅበዘበዝ በቀኝ አዝማሽ ስሜን ደስታ ግስሎች ተደርሶበት ጥሩ ተደርጎም የተደቆሰውና ሙትና ምርኮን ጢሻ ላይ ጥሎም የፈረጠጠው የብልጽግና ቡድን አመሻሹን ወደ ሸርታም ተንቀሳቅሶም የሟሽ ቁጥሩን ጨምሮም ተመልሷል ሲሉም የፋኖ ኃይሎች ገለጹ። ይህ የዘመናችን ቃይሎች የተከማቹበት ተቀበዝባዥ ፀረ አማራ ኃይሎች ምሽት 12 ሰዓት ተኩል አካባቢም ከእንጅባራ በመነሳት እንደ እንደዋን አቋርጦም ሻርታን ለማለፍ ተንቀሳቅሶ የነበረ ሲሆን በብርጌዳችን የብረት በሮች የአማራ ፋኖ በጎጃም አገው ምድር ክፍለ ጦር ኤፍሬም አጥናፉ ብርጌድ ሻለቃ ሻምብሎች ከፍተኛ ጥምረት በአግባቡ ተቀጥቅጦ ከምሽቱ አንድ ሰዓት ተኩል አካባቢም ወደ እንጅባራ ፈርጥጧል ሲሉ የፋኖ ኃይሎች ገለጹ። በዚህ የምሽት አውደ ውጊያ ቁስለኛውን ማረጋገጥ ባይቻልም ከአምስት በላይ የሚሆኑ የዘመናችን ቀይሎች እስከ ወዳኛው ተሸኝተዋል ሲሉም የፋኖ ኃይሎች ገልጸዋል። በሌላ የግንባር መረጃችን በሰሜን ምስራቅ እዝ በብርጋዴል ጀነራል ዘውዶ ሰጥ አድርጌ የሚመራው የስምመቱ አንደኛ ኮር ከፍተኛ አዋጊም በፋኖ ኃይሎች መሸኘቱ ተሰምቷል። የኮሩ ከፍተኛ አዋጊ በደቡብ ወሎ ዞን ምዕራብ ወረዳዎች ላይ ሲካሄድ በነበረው አውደ ውጊያ ከወደ ፋኖ ኃይሎች በተተኮሰበት ጥይት ግንባሩን ተመቶ ህይወቱ ስለማለፎ ተነግረዋል ተነግሯል ከፍተኛ አዋጊው ህይወቱ ባለፈበት ቀጠናም እንዲቀበር ተደርጓል ነው የተባለው ይህ ከፍተኛ አዋጊም ህይወቱ ከማለፉ በፊት የአካባቢውን ነዋሪዎች ሰብስቦ የእናንተ ልጆች መዋጋት አይችሉም ጀግናም አይደሉም ማንንም የማሸነፍ አቅም የላቸውም ይጠፋሉም ይበተናሉ እያለ ሲደሰኩር እንደነበርም ተገልጿል ነገር ግን ሳይውል ሳያድር የጀግና ክንድ አግኝቶታል ከአፈርም ደባልቆታል ነው የተባለው በተያያዘ ዜና በዚሁ ቀጠና የኮሮ ከፍተኛ አዛዥ የነበረም የኮረኔል ማዕረግ ያለው አንድ ወታደራዊ አዛዥ ቆስሎ ወደ ሕክምና መላኩ ተገልጿል። በብርጋዴል ጄኔራል ዘውዱ ሰጥ አርጌም በሚመራው ስምንት መቶ አንደኛ ኮር ጦር ስር ከፍተኛ ወታደራዊ አዛዥ የሆነው ኮረኔል ምስጋናው ሆዶ አካባቢ ቆስሎ ወደ ህክምና ተወስዷል። ኮረኔሉ እስከ ደሴም በአምቡላንስና በከፍተኛ ወታደራዊ ኃይል ታጅቦም የተወሰደ ሲሆን ከደሴም የህክምና ባለሙያዎች ከአቅማችን በላይ ነው በማለታቸውም ወደ ኮምቦልቻ ተወስዶም በኢትዮጵያ አየር መንገድ በኩል ወደ አዲስ አበባ ጦር ኃይሎች ሆስፒታል መላኩ ነው እየተገለጸው። ኮረኔሉ የደረሰበት ጉዳት ከፍተኛ ስለሆነም ህይወቱ የመትረፉ ነገር አጠራጣሪ ነውም ሲሉም የአይንማኞች ገልጸዋል። በተያዘ ዜና የአገዛዙ ወታደሮች በወግዲ ቀጠና በፈጸሙት የከባድ መሳሪያ ድብደባ አንዲት እናት በአሰቃቂ ሁኔታ መገደሏ ተሰምተዋል። የብልጽግና ፓርቲ ቡድን አገልጋይ ወታደሮች በደቡብ ወሎ ዞን ወግዲ ወረዳ ልዩ ስሙ ዘምዶ በተባለ አካባቢ ላይ በፈጸሙት የከባድ መሳሪያ ድብደባ አንዲት እናት በአሰቃቂ ሁኔታ ስትገደል በርካታ ሀብትና ንብረት መውደሙንም ሚዲያችን ለማረጋገጥ ችለዋል። ጥቃቱን የፈጸመው በሰሜን ምስራቅ እዝ ስር በብርጋዴል ዘውዱ ሰጥ አርጌ የሚመራው ስምንት መቶ አንደኛ ኮር ሲሆን ከወደፋኖ ነው የተሰነዘረበትን ጥቃት መቋቋም ባለመቻሉ በንጹሐን ላይ የቂም በቀል እርምጃ መውሰዱን ነው የተገለጸው። በዚሁ ቀጠና ያለፉት ቀናት በተደረገ ከፍተኛ ውጊያ አዋጊውን የሆን ያጣው የስምንት መቶ አንደኛ ኮር የፈጸመውን የቂም በቀል እርምጃ መሆኑን የገለጹት የአካባቢው ነዋሪዎች፣ በዚህም ወታደሮም ጸረ ህዝብና ጸረ ሰላም መሆኑን በግልጽ አሳይቶናል ሲሉም ተናግረዋል። ከባድ መሳሪያ ጥቃቱ አንዲት እናት በአሰቃቂ ሁኔታ የተገደለች ሲሆን የሟች አስከሬን ቁርጥራጭ አካል ተለቅሞ ከተነሳ በኋላ ስርዓተ ቀብሩም መፈጸሙን የደረሰን መረጃም ያመላክታል። ከዚህ በተጨማሪም ወታደሮቹም በፈጸሙት የከባድ መሳሪያ ድብደባ በሀብት ንብረት ላይም ከባድ ጉዳት መድረሱ ተነግረዋል። በሰሜን ምስራቅ እዝ በብርጋዴር ጄኔራል ዘውዱ ሰጣርጌም የሚመራው ስምምቱ አንደኛ ኮር ሰሞኑን በደቡብ ወሎ ዞን በተለያዩ የምዕራብ ወረዳ ቀጠናዎች ላይ ውጊያ እየከፈተ ቢሆንም ነገር ግን ከመስመራዊ አዋጊዎቹ ጀምሮ በርካታ ወታደሮቹ እንደተደመሰሱበት ተሰምቷል። በተጨማሪም በኮሩ ስር ኮረኔል ምስጋናው የተባለ አንድ ከፍተኛ አዛዥ የቆሰለ ሲሆን ለሕክምና ወደ ከፍተኛ ሆስፒታል በኢትዮጵያ አየር መንገድ በኩል መወሰዱን ነው እያረጋገጠ ነው። በዚህ ልክ ከባድ የሆነ የሰብአዊና ምቆሳዊ ኪሳራን ያስተናገደው ስምንት መቶ አንደኛ ኮር ድሮንን ጨምሮ ሌሎች ከባድ መሳሪያዎችን በመጠቀም በቀጠናው በንጹ ላይ ጭፍጨፋም እየፈጸመ መሆኑን ነው ያረጋገጠ ነው። በሌላ ሰበር የግንባር መረጃችን አፋር ብሔራዊ ግንባር የመጀመሪያ ነው ብሎ የጠራውን ከፍተኛ ጥቃት በብልጽግና ሰራዊት ላይ ማድረሱን አሳወቀም። በጉዳቱም በርካታም የኦህዴድ ወታደሮች ከጥቅም ውጪም አድርግ ያለው ሲል የአፋር ብሔራዊ ግንባር አስታውቋል። ብልጽግና ያላሰበው ጥቃት ከበርካታ አቅጣጫዎች እየደረሱበት ነው። በሀገር ውስጥም ከሀገር ውጭም በርካታ ጠላቶችን ያፈራው ብልጽ ብልጽግና በየቀኑ አዳዲስ ኃይሎች ጥቃት እየሰነዘሩበት ነው። ዘገባው የግሎባል አፋር ኒውስ ዘጋቢው የመሐመድ ናስር አልቡክሪ ነው። ይህ በእንዲህ እንዳለም ከሰሞኑን የአብይ አህመድ ስልጣን ጠባቂ የነበሩም ሁለት የሪፐብሊካን ጋርድ አባላት የፋኑ ኃይሎችን መቀላቀላቸውን መዘገባችን ይታወሳል። ከነዛ መካከል አንዱ የሪፐብሊካን አባል ይህ የምትመለከቱት ነው። አስር አለቃ አለምነህ ብላቸው ይባላል። የመጣው ከአዲስ አበባ ሲሆን በቱርክ ሀገር ቪአይፒ ሰልጥኖ የመጣ ሲሆን ቻይና ግቢ ሲሰራ የነበረም የሪፐብሊካን ጋንታ ጠርናፊ በመሆን በማገልገል ላይ የነበረም የአማራ ተወላጅ ነው። አብዛኛው ሪፐብሊካን የአማራ ተወላጅ በመሆናቸው ብቻ ወደ ጫካም እየመደቧቸው ይገኛሉ ይላል ይህ ጋርድ። የኦሮሞ ተወላጆችም እየተለዩም እድገት ይሰጣቸዋል፣ ወደ ቤተ መንግስት ይመደባሉም፣ እኛ አማራዎች ግን ግፍና በደል ይፈጸምብናል ብሎ ይናገራል። ግፍና በደሉ ስለበዛብን ከህዝብ የጎን ሆኜም መታገል አለብኝ በማለት ስርዓቱን በመቃወም በዚህ ሳምንት ፋኖን ተቀላቅሏል። አመሰግናለሁ። እኔ የመጣሁት ከአዲስ አበባ ነው። በሪፐብሊካን ጋርድ ነው። አስር አለቃ አለምነህ በላቸው እባላለሁ ማለት ነው። እና ስሰራ የቆየሁት ቪአይፒ ነበረ። ቪአይፒ ሰልጥኝ ነው የመጣሁት። ከቱርክ ሰልጥኝ መጥቼ አዲስ አበባ ነበር የምሰራው ማለት ነው። ቻይና እና እስከዚያ ስድስት ወር ሰርቻለሁ ስድስት ወር እንደሰራው ወደ ጫካ ተባር ያለው ማለት ነው። እና እኔ ብቻ ሳይሆን የአማራ ተወላጅ በሙሉ ከቤተ መንግስትም ቪአይፒ የነበረው በሙሉ ነው ተባሩ ወደ ጫካ የሄደው ማለት ነው። እና ጫካ ላይም ጋንታ ተሰጥቶ ጋንታ እየመራው ነበረ። እና ግፍ ደርሶብኝ ተናድጄ ነው ወደዚህ የመጣሁት ማለት ነው። እና መጥቼ እዚህ የአማራን ህዝብ ማገዝ አለብኝ ምክንያቱም እዚያም ግብ ስለደረሰብኝ እዚህ መጥቼ ብታገል ይሻላል ብዬ መጥቼ እዚህ ተቀላቅያለሁ ማለት ነው። እና እዚህ የተቀላቀልኩት እናንተም በሰላም ተቀብላችሁኛል፣ አንድ ላይ እንሰራለን ያለውን ነገር ምንም ችግር የለም አብረን እንዋጋለን ለሀገራችን አሁን በቀጥታ ወደ ፍርድ ቤት ውሎ አልፋለሁ። ስዩም ተሾመ የተባለውን ግለሰብ የፌዴራል ፖሊስ ማቅረብ ካልቻልና ስማችንን ማግደፉን የሚቀጥል ከሆነ ስራችንን ልናቆም እንገደዳለን ሲሉ የከፍተኛ ፍርድ ቤት ዳኞች ተናገሩ። ፌዴራል ፖሊስ ለሶስተኛ ጊዜም አክቲቪስቱን ማግኘት አልቻልኩም ሲልም ተናግረዋል። ዳኞቹ በበኩላቸው ለፍትህ ስርዓቱም ያለውን ንቀት ማሳያም እንደሆነ ተናግረዋል። ስዩም ተሾመ የተባለው አክቲቪስት የአቶ ዮሐንስ ቦያሌውና የአቶ ክርስቲያን ታድለን የክስ ሂደት አስመልክቶም በችሎቱ ላይ አሉታዊ ተጽዕኖ እየፈጠረ ነው በሚል ፍርድ ቤቱ ግለሰቡን ስርዓት እንዲያስይዘው መጠየቃቸውን አስመልክቶም በቅርቡ መዘገባችን ይታወሳል። ጉዳዩን እየተመለከተ የሚገኘው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ የሽብር ወንጀል ችሎት አክቲቪስቱ ቀርቦ መልስ እንዲሰጥ ለፌዴራል ፖሊስ ትዕዛዝ ሰጥቶም እንደነበር የሚታወስ ነው ይሁን እንጂ ስዩም ተሾመም የተባለውን ግለሰብ በትላንትና ሁለትም ለሶስተኛ ጊዜ የፌዴራል ፖሊስ ግለሰቡን አላግኘትም በሚል ምላሽ ሰጥቷል። የችሎቱ ዳኞች በበኩላቸውም የፌዴራል ፖሊስ ግለሰቡን ለደህንነቱ ሲባል እጀባም እያደረገለት እንደሆነም ይታወቃል። ነገር ግን ፍርድ ቤቱም ነገር ግን ፍርድ ቤቱ እንዲያቀርበው ትዕዛዝ ሲደርሰው አላግኘትም የሚል ምላሽ መስጠቱም በፍትህ ስርዓቱ ላይ ያለውን ንቀት የሚያሳይ ነውም ሲሉም ተችተውታል። አክለውም ግለሰቡም መሃል አዲስ አበባ ተቀምጦም የፍርድ ቤቶችን ዳኞች ስም ሲያጎድፍ እየዋለ ነው፣ ከችሎቱ አቅም በላይ ሆኗል። ስለዚህ የፍርድ ቤቱ የበላይ አመራሮች ጉዳዩን ለማስቆም አለመሞከራቸው ያሳዝናል ብለው በዛሬው ችሎት ላይ እንደተናገሩ የሚዲያችን ምንጮች ጠቁመዋል። አሁንም ግለሰቡ በፖሊሶች ተይዞ ካልቀረበና የዳኞችን ስም የሚያጎድፍ ከሆነ ስራችንን ለማቆም እንገድዳለን ሲሉም ተናግረዋል። አቤቱታውን ያቀረቡት አቶ ዮሐንስ በውያሌው በበኩላቸውም የአቃቢ ሕግ ምስክሮች ለደህንነታቸው ሲባል የስም ዝርዝራቸው እንዳይደርሰን ተከልክለናል እያለም በአቃቢ ሕግ አቶ ዮስያስ አበጀ በኩል ለአቶ ስዩም ተሾመ ተሰጥቷል። በማህበራዊ ሚዲያ ማን እንደሚመሰክርብን ነግሮናል። ፍርድ ቤቱ የሚቀጣንንም ቅጣት ከወዲሁ ግለሰቡ እየነገረን ነው። እኛ በሕግ ቁጥጥር ስር እያለን ይሄ ሁሉ ዘመቻ ሲፈጸምብን ፍርድ ቤቱ ለምን ማስቆም አልቻለም? ሲሉም አቤቱታቸውን ገልጸዋል። ችሎቱ በበኩሉ አሁን ጉዳዩ ከእናንተ ወጥቶም የፍርድ ቤቱ ጉዳይ ሆኗል። ከዚህ ችሎትም አልፎ አጠቃላይ የፍትህ ስርዓቱን የሚመለከት እየሆነ ነው። ለፌዴራል ፖሊስ ደጋግመን መጻፋችንን ታውቃላችሁ። ማቅረብ የሚችለው ፖሊስ ነው። ፖሊስ የፍርድ ቤቱን ትዕዛዝ ካልፈጸመም የፍትህ ስርዓቱ ጥያቄ ውስጥ እንዳለም ይጠቁማል። ለጊዜው ይሄ ችሎት ማለት የሚችለው ይህንን ብቻ ነው ሲሉ ዳኞች በምሬት ተናግረዋል። የፌዴራል ፖሊሱ ለአራተኛ ጊዜ ስዩን ተሾመን አስገድ ተገድዶም ፍርድ ቤት እንዳይቀርብ ችሎቱም ለሚያዝያ 30 ቀን 2017 ዓ.ም ተለዋጭ ቀጠሮም መስጠቱ ነው እየተነገረው። ይህ በእንዲህ እንዳለም በነመስከረም አበራ ጉዳይ በቅሊንጦ ማረሚያ ቤት ዞን 5 የሚገኙም አገዛዞም አገዛዞ የሽብር ወንጀለኞች ብሎ የሚጠራቸውና ሌሎች ተከሳሾች ፖሊስ በሌሊት ያደረገውን ፍተሻም አውግዘዋል። ለደህንነታችን ስጋት ያለብን መሆኑም ይታወቅልንም ሲሉ ተናግረዋል። በቅሊንጦ ማረሚያ ቤት ዞን ምስት አምስት የሚገኙ የሽብር ወንጀለኞች በሚል መንግስት ያሰራቸውና ሌሎች ተከሳሾች ባሳለፍነው ቅዳሜም ሌሊት ላይ በማረሚያ ቤቱ ፖሊሶች የተደረገባቸውን ፍተሻም አውግዘዋል። አላማው ህግን ማስከበር አልመሰለንም ሲሉም ቅሬታቸውን አሰምተዋል። ሂደቱ ህገ ወጥ ነው ያሉት ተከሳሾቹም ያም ሆነ ይህ ለደህንነታችን ስጋት ያለብን መሆኑም ይታወቅልንም ሲሉ ተናግረዋል። በአንድ ክፍል ውስጥ በሚኖሩ የህግ እስረኞች ላይ በሽብር ወንጀል የተከሰሱ ሱና በሌላም የወንጀል አይነቶች የተከሰሱም እስረኞች ባለፈው ቅዳሜ ከሌሊቱ 10 ሰዓት ከ10 በተኙበት ነው። ብዛታቸው 19 የሚሆኑ በማረሚያ ቤቱ ፊታቸው በትክክል እንዳይታዩ ማክሲ ያደረጉም የደህንነት አባሎች ለደህንነታችን አስጊ ነው ባሉት መልኩም በወከባና በማስፈራሪያ የተሞላ ፍተሻም እንዳደረጉባቸው ተናግረዋል። ማረሚያ ቤቱ ከፈለገ ፍተሻውን በቀል ያደርግ ሲገባው ከህግ ውጪ በሌሊት በተኛንበት ፍተሻ ስም በመግባት ሊረብሸንና ስጋት ላይ ሊጥለን አይገባም ያሉት ተከሳሾቹም ስጋታችንን በሚመለከት ሁሉም ይወቅልን ሲሎን ተናግረዋል። በመጨረሻ ይህ ካሳንቼስ ተፈናቃዮች እንደገና ተፈናቀሉ። አብይ አህመድ የኮሪደር ልማት በሚል ብዙ ሰው ወደ ድህነትና ቤት አልባነት እየቀየረ ይገኛል። በብልጽግና አባባል ህጋዊ ድሃም እንደማለት ነው። አብይ አህመድ በቤተ መንግስት ዙሪያ ያሉ ነዋሪዎችን ቤታቸውን እያፈረሰ አምረም ሰፈሩ ቆሻሻ ነው፣ ደስ አላለኝም፣ መነሳት አለበት እያሉ ቤቶችን ያፈርሳሉ። ከዛም ነዋሪዎችን ማንሳት ይጀምራሉ። ካሳንቼስና ነዋሪን አፈርሰውታል። ነዋሪውም ከከተማዋ ዳር ቦታም ተሰጥቷቸው ነበር። በሦስት ቀን ውስጥ ግን ዳግም ተነሱ ተብለዋል። ከዚህ በፊት በነበረው መፈናቀል ነዋሪዎቹ እቃም በፍጥነት እንዲያወጡም የንግድ ሱቆች፣ ግሮሰሪዎች እንደፈረሱም ብልጽግናዎች እነሱንም አባረው ሳርና ችግኝ እንደተከሉ የሚታወስ ነው። በአካባቢው ሰዎች ተፈናቅለው ዘንባባዎች ተጠጋግተው ተተክለዋል። አምፖሎች ተሰቅለዋል። ይሄ ማለት አብይ አህመድ በሰው ምትክ ሳር የተከሉ እየተከሉ ነው እንደ ማለት ነው። አብይ አህመድ በአንድ ወቅት ቴዲ አፍሮ ሰው እየነቀሉ ዛፍ ይተክላሉ ብሎ በዘፈኑ ሲተቸው አብይ አህመድ በፓርላማ እንዲህ የሚል ምላሽ ሰጥቶ ነበር። ማንም ኃይል ማንንም ኃይል በህዝብ ድምጽ በዲሞክራሲያዊ መንገድ የመጣውን መንግስት በኃይልና በወረቀት በዘፈን ጋጋታ ሊያፈርሰው ይችላል አይችል አቅም አሁን እንደተሰማው መረጃ ደግሞ ካሳንቺስናም ከአዋሬ የተፈናቀሉ ተፈናቃዮች ችግር ላይንን ጎዳና ወጣን እያሉ ይገኛሉ። በተለይ በለሚኩራ ክፍለ ከተማ የሚገኙ የቀድሞቹ የካሳንቺስ ነዋሪዎች ባለሀብቶች ድጋሚም ከዚህ አካባቢ ተነሱም ለኢንቨስትመንት ቦታውን እንፈልገዋለን እያሉን ነው ሲሉም ቅሬታቸውን እያሰሙ ይገኛሉ። የካሳንቺስ ነዋሪዎች ከካሳንችስ ተባረሩም፣ አሁን ደግሞ ከለሚኩራም ሊባረሩ ነው ወደ ለሚኩራ ክፍለከተማ ክፍለ ሄደን ከካሳንቼስ የተፈናቀልን መንግስት ምትክ ሰጥቶን ነበር። አሁን ባለሀብቶች ልቀቁም፣ ቦታውን ለኢንቨስትመንት እንፈልገዋለን አሉን። መፍትሄ ስጡን ብለን ቅሬታችንን ብንናገርም የሚሰማናት፣ ጭራሽ እንደ ጉዳይም አይቆጥሩንም። አጠቃላይ የአዲስ አበባ መስተዳድር ከላይ እስከታች በአንድ ብሔር የተያዘ ነው። ኦሮምኛ ማውራት አለብህ ግልጋሎት ማግኘት ከፈለግ ይላሉም። የአዲስ አበባ ነዋሪዎች ከካሳንቼስና አዋሬም እንደሚሉት ከሆነ በፊት ጥሩ ህይወት እንደነበራቸው እና የተሻለ ኑሮ እንደነበራቸው አሁን ግን ቁልቁል እየወረዱ እንደሆነም ተናግረዋል። ሰዎች በሀገራቸው መኖር የማይችሉበት ጊዜ ላይ ደርሰናል ሲሉም በምሬት ይናገራሉ። የት እንሂድ ሲሉም በምሬት እኛንም ጠይቀዋል። ከዚሁ ጉዳይ ጋር በተያዘ በጉለሌ ቤታቸው ፈርሶባቸው ሜዳ ላይ የወደቁ ዜጎች የሚመለከታቸውም አጥተዋል። በአዲስ አበባ ከተማ ጉለሌ ክፍለ ከተማ ወረዳ አንድ ቁስቋም አካባቢ የሚኖሩ ነዋሪዎች ቤታችንን ህዳር 21 ቀን አፍርሰው መንገድ ላይ ከጣሉን በኋላ ዞር ብሎ የሚያየን አጣናል። አንዳንድ ወረዳዎች ጊዜያዊ ማረፊያ ቢሆንም ተሰጥቷቸዋል። እኛ ግን ስንሄድ ለምን መጣችሁብን ከማለት ውጭ የክፍለ ከተማ አስተዳዳሪውም አቶ ወልደሞገስ እንዲሁም የወረዳ አስተዳዳሪው አቶ ተገኝ ቦዛም መፍትሄ አይሰጡንም፣ ሲሉ ከንቲባ ጽህፈት ቤት ብንሄድም የሚያስገባን አጣን። የሚያናግሩንም ወረዳውና ሰሜንና ክፍለ ከተማዎች ይፈታላችኋል እየተባልን መንገድ ላይ ወድቀን ቀን ቀርተናል፣ ሲሉም አቤቱታቸውን አሰምተዋል። ኢትዮጵያ የሰቆቃ ማዕከል ከሆነች ሰንባበተች። የኢትዮጵያ ወጣቶችም ከኢትዮጵያ ኑሮም የዱባይ እስር ቤት ይሻላል ሲሉም እየተደመጡም ይገኛሉ። የሀገሪቱ መሪ አብይ አህመድ ግን ሰውን እያፈናቀሉም የውሃ ትርኢት የሚያሳዩበትን ፓርክ እየገነቡ ይገኛሉ። አድማጮች፣ ለሰዓቱ ያስኮላችሁ መረጃዎች እነዚህን ይመስላሉ። በሌላ መረጃ እስካገኛችሁ